ያስጥልን ከ1888 የዕለቱ መረጃዎችን ይዘን መጥተናል። በቅድሚያም ዋና ዋናዎቹን ጨፍጫፊው የኦሮሚያ ልዩ ኃይል ወደ ሸዋ ለመግባት ያደረገው ሙከራ በፋኖ ትንቅንቅ ከሸፈ። ራያ አላማጣ የድገዋ መምህሩ አባትና የአብነት ተማሪዎች በፋሺስቱ አብይ አህመድ ሰራዊት በግፍ ተጨፈጨፉ። ስልሳ የጠላት ኃይል ሲደመሰስ 49 ክላሽንኮፍ ማርክ ያለው ሲል የአማራ ፋኖ አንድነት በጎንደር አስታወቀ። የአማራ ፋኖ በጎጃም በሞጣ ከተማ አካባቢ አዲስ ውጊያ ቀሰቀሰ። ወደ ዝርዝሩ አልፈናል። የአፋድ ሸዋ ጠቅላይ ግዛት እዝ በነፃ ግዛቱ ጊዜያዊ ሲቪል አስተዳደር የመመስረትና ከህዝቡ ጋር ልባዊ ውይይት የማድረጉን ስራ ተያይዞታል። በሸዋ ጠቅላይ ግዛት እዝ ተጉለት እና ቡልጋ አውራጃ ባንኮበር ወረዳ ደረፎ ቀበሌ የተደረገ ህዝባዊ ውይይትም እንደቀጠለ ነው። ፖለቲካዊና ወታደራዊ ስራዎችን በኩል እያስኬደ ያለው ተራማጁ ሸዋ ጠቅላይ ግዛት እዝ በነፃ ግዛቶቹ ጊዜያዊና የቀበሌ ወረዳዊ አስተዳደሮችን ሲመሰርትም ቆይቷል። ነገም ይቀጥላል ተብለዋል። እንደ ሸዋ ጠቅላይ ግዛት እዝ የተደራሽነት ውስንነት ቢኖርም፣ ደርሰን በሰራንበት ግን ህዝባችን ፍትህን፣ ርዕትን ከጠላት እንዳይሻና እንዳይነፍቅ ፋኖ ሁሉን ማድረግ እንደሚችል በተግባር ማሳየት ችለናል ብለዋል። ጠቅላይ እዙ ከህዝቡ ጋር የሰራውን አደረጃጀት ተጠቅሞ በህዝባዊ ንቅናቄ ከሁለት ወር በፊት ሸዋ ውስጥ የጠላትን የድጋፍ ሰልፍ በሰልፍ ያከሸፈበትና ከትላንት ወዲያ የአድዋ ድል በነፃነት ያከበረበትን ሂደት እንደ ማሳያም መውሰድ ያስፈልጋል ተብሏል። አደረጃጀቱ ጠላት ህዝቡ ውስጥ ለዘመናት ያቆያቸውን ብዙ አይነት ውስጣዊ ችግሮችን ጭምር ፈትኖታል ተብሏል። ይህ ጊዜያዊ አደረጃጀትና አስተዳደር ትነቅ ኢህአዴግና ኦህዴድ ብልጽግና በቅብብሎሽ ከሦስት አስርት ዓመታት በላይ በባዴን ፈረስነት የአማራን ዘርፍ ለማጥፋት ለባርነትና ጭቆና ለማመቻቸት እርስ በእርሱ እንዳይተማመን ታሪክና ባህል አልባ እንዲሆን ሰርቶ የሚያገኘውም ሀብት በቀጥታም ሆነ ቀጥታ ባልሆነ መንገድ ተሰልቦ ለጠላት ገቢ እንዲሆን ተደርጎ የተዘረጋውን የወያኔና ገዳ ስርዓት ወይም አደረጃጀታዊ ሰንሰለት በጣጥሶ በምትኩ አማራዊ አደረጃጀት ወይም ቀመር መዘርጋት ነው ብሏል። ጠቅላይ እዙ ይህን አደረጃጀታዊ ቀመር ለመዘርጋት ላለፉት ሶስት አስርት ዓመታትና አሁን ጠላት በአማራ ህዝብ ላይ በሰራ ሁለንተናዊ የማጥፋት ድርጊቶችን ለህዝቡ ተንትኖ በማስረዳት በማስ ማሳመንና መተማመን ላይ በመድረስ ወደፊት እየመጣ ካለው የከፋ የመጥፋት አደጋ ራሱን መከላከልና በሂደትም ጠላቶችን ማጥፋት በሚያስችል መንገድ በማዘጋጀት ማደራጀት ነው ብለዋል። ጠላትን በራስ እንጂ በጠላት አደረጃጀት ማጥፋት እንደማይቻል ይታወቃል ያለው የአፋድ ሸዋ ጠቅላይ ግዛት እዝ ስለሆነም ሌሎች ግዛቶችም ይህንን ውጤት የተገኘበትን አደረጃጀት ወስደው መስራት አማራን ከህልውና አደጋ ለማትረፍና ና እንደ ህዝብ ለማስቀጠል ይበጃል ብለዋል። በአፋድ ሸዋ ጠቅላይ ግዛት እዝ ነበልባሎቹ ጀብዳቸውን አጠናክረው ቀጥለዋል። በሸዋ ምንጃር ሸንኮራ ወረዳ የአገዛዙ ሰራዊት ከኦሮሚያ ልዩ ኃይልና የኦሮሚያ ፖሊስ ጋር ጥምረት በመፍጠር የአሞራ ቤት ቀበሌን ለኦሮሚያ ክልል አሳልፎ ለመስጠት ሲንቀሳቀስ በነበረ የኦሮሚያ ክልል ልዩ ኃይል ላይ በተወሰደ እርምጃ በርካታ ሙትና ቁስለኛ ጠላት መሸኘቱ ተገልጸዋል። ከዚህ በፊት የምንጃር ሸንኮራን አንድ አካል የሆነችውን የአሞራ ቤት ቀበሌ አውራ ጎዳናን ህዝብ በማፈናቀል ሀብትና ንብረታቸውን በመዝረፍ ከተማዋን የአብይ ቅጥረኛ ሽመልስ አብዲሳ በዶዘር እንዳረሳት አይዘነጋም ብለዋል። አሁን ደግሞ የቀሩትን ቀበሌዎች አካባቢ ለማስለቀቅና የፍጥነት መንገድ እንሰራለን በሚል የብልጽግና የተቀነባበረ ሴራ አውራ ጎዳና ቀበሌ የሚኖሩ አማራዎችን በማፈናቀል የተጠመደው ፖሊስና ልዩ ኃይል የመከላከያ ልብስ በመልበስ በአገዛዙ ሰራዊት ሽፋን ተሰጥቶት የካቲት 272017 ዓ ም ከጠዋቱ 11 ሰዓት ከ30 አካባቢ ጋሜና ጉቢስ አካባቢዎች ላይ የሚንቀሳቀሱትን በ50 አለቃ ፍቃዱ ጥላውን የሚመሩትን የነበልባል ብርጌድ በፋኖ ሰይድ የሚመሩትን ሺለቃ 13ን ለመክበብ ጭምር የተንቀሳቀሰው የአገዛዙ ጥምር ኃይል በነበልባሎቹ በተሰነዘረበት የተጠና የማጥቃት ኦፕሬሽን በርካታ ሙትና ቁስለኛ እስከ ወዲያኛው ተሸኝቷል ተብሏል ራያ ላማጣ የድጓ መምህሩ አባትና የአብነት ተማሪዎች በፋሽስቱ አብይ አህመድ ሰራዊት በግፍ ተጨፈጨፉ። ራያ ላማጣ ጥሙጋ ኪዳነ ምዕረት የድጓ መምህር የሆኑት መሪጌታ ገብረ መድህንና በርካታ የአብነት ተማሪዎች የካቲት 27 ለየካቲት 28 2017 ዓመተ ምህረት ሌሊት 10 ሰዓት ጀምሮ እስከ 11 ሰዓት አካባቢ በአብይ አህመድ ዙፋን ጠባቂ ሰራዊት በግፍ ተጨፍጭፈዋል። የራያ ላማጣ ጥሙጋ ከተማ ኪዳነ ምዕረት ደብረ ድጓ መምህር የሆኑት መሪጌታ ገብረ መድህንና የአብነት ተማሪ የሆኑት ዕድሜያቸው ከ10 እስከ 14 ዓመት የሚሆኑ ታዳጊዎች ቦታው ላይ ሰፍሮ በሚገኘው የአብይ አህመድ ዙፋን ጠባቂ ሰራዊት ምክንያቱ በውል ባልታወቀ ሁኔታ ንጋት አስር ሰዓት ጀምሮ ከቦ ጨፍጭፏቸዋል። መርጌታ ገብረ መድህንና ታዳጊዎቹን ጨምሮ አራት የተሰዉ ሲሆን አራት ታዳጊዎች በከባድ ሁኔታ ቆስለው ወደ አላማጣ ሆስፒታል ተወስደዋል ተብሏል። የተረፉት የአብነት ተማሪዎችም አካባቢውን ለቀው እስካሁን የት እንደደረሱ የማይታወቅ ሲሆን፣ ይሄ ሁኔታ የጥቃቱ አንዱና ዋነኛ ዓላማ ከሞት ባሻገር የትም እንዲበተኑ የሚደረግ እኩይ ድርጊት ነው ተብሏል። ስለሆነም ትላንትና በደብረ ኤልያስ እና በበርካታ የአገሪቱ አካባቢዎች ዛሬም በራያላማጣ ትላልቅ የበቁ አባቶችን ብሎም የአብነት ተማሪዎችን ኢላማ ያደረገው ብልጽግና መር ጥቃት የሚመለከታቸው አካላት በፍርሃት ቆፈን ውስጥ ሆነው፣ ጭፍጨፋው ዛሬም ተጠናክሮ ቀጥሏል ተብሏል። ስልሳ የጠላት ኃይል ሲደመሰስ 49 ክላሽንኮቭ መሳሪያ ማርክ ያለው ሲል የአማራ ፋኖ አንድነት በጎንደር አስታወቀ። የአማራ ፋኖ አንድነት በጎንደር ቋራ ኦሜንላ እና አድዋ ክፍለ ጦር በብርኮኛው ብርሃኑ ጅላ ጦር ጋር በተደረገ ውጊያ በጠላት ላይ ከፍተኛ ኪሳራ መድረሱን የአማራ ፋኖ አንድነት በጎንደር የቋራ ኦሜንላ ክፍለ ጦር ህዝብ ግንኙነት መምሪያ ፋኖ አስቻለው አለባቸው ገልጸዋል። በምዕራብ ጎንደር ቋራ ወረዳ አልጣሽ ብሔራዊ ፓርክ ዙሪያ በተደረገው ውጊያ የምርኮኛው ብርሃኑ ጁላ 60 ሰራዊት ሲደመሰስ 49 ክላሽንኮቭ መሳሪያ ወደ ፋኖ ገቢ ሲሆን በተጨማሪም ወደ አልጣሽ ብሔራዊ ፓርክ መደበኛ መኪና መግባት ስለማይቻል በትራክተር ተተኳሽና ስንቅ ለማሸጋገር ሲሞክርም ትራክተሩ ከነ ሙሉ ተተኳሹና ስንቁ በፋኖ ገቢ እንደሆነም ተመልክተዋል። ውጊያው አሁንም እንደቀጠለ ሲሆን፣ የአማራ ፋኖ አንድነት በጎንደር የቋራ ኦቤላ ክፍለ ጦር አካል የሆኑት ዳግማዊ ቴዎድሮስ ብርጌድ ነብሮ ብርጌድ እና የአድዋ ክፍለ ጦር አካል የሆነው ነብሮ ብርጌድ የጠላትን ኃይል ድባቅ እየመቱት ይገኛሉ ተብሏል። በጠላት ኃይል በኩል ከመደምሰስና ከመማረክ የተረፈው ወደ ገለጎ ከተማ እየፈረጠጠ ይገኛል ሲል የአማራ ፋኖ አንድነት በጎንደር የቋራ ኦሜላ ክፍል ህዝብ ግንኙነት ፋኖ አስቻለው አረጋግጧል። በመጨረሻም የአማራ ፋኖ በጎጃም የመብረቁ ተፈራ ብርጌድ ዛሬ ጠዋት የጀመረ እስከ 8 ሰዓት አካባቢ የቆየ በሞጣ ከተማ አካባቢ በመግባት አገዛዙን በአራት አቅጣጫ ሲወቁት እንደዋሉ ተመልክተዋል። ዝርዝር መረጃው እስካሁን ድረስ አልደረሰም። ከ1888 ለዕለቱ የነበሩት መረጃዎች እነዚህ ነበሩ። ሰላም። 1888 የአማራ ድምፅ ሬዲዮ ነው። 1888 የአማራ ድምፅ ሬዲዮ በየዕለቱ በ17640 አጭር ሞገድ በኢትዮጵያ ሰዓት አቆጣጠር ከምሽቱ ሁለት ሰዓት እስከ ሶስት ሰዓት የሚሰራጭ የአማራ ሕዝብ የትግል ድምፅ ነው።